ወይዘሮ የሺህ አረጋ ስፋ ይባላሉ። በደቡብ ኢትዮጵያ ክልል በባስኬቶ ዞን በግብርና ኢንቨስትመንት ተስማርተው የተለያዩ የሰብል አይነቶችን እያለሙ ይገኛል። በግል ጥረት ራዕያቸውን ለማሳካት ህልማቸውን ፍለጋ ረጅም ርቀት ተጉዟል። በዚህም እንደ ወርቅ ተፈትነዋል። የግብርና ስራ የልጅነት ህልማቸውን እንደነበር የሚናገሩት ወይዘሮ የሻረጋ ሰፋ የቤተሰቦቻቸውን ፈለግ ተከትለው ወደ እርሻ ስራ በመግባት ስኬታማ መሆን ችለዋል። ሳንተን ወደ እርሻ የገባው በመጀመሪያ ደረጃ የቤተሰቦቼን ፈለግ ተከትዬ ነው። አባቴ አርሶ አደር ነው። እናቴ ከብት እርባታ ነው የነበራት እና በግብርና ነበረ ቤተሰቦቼ የሚተዳደሩት። እኛም ያደግ ነው። እናቴ ኮሚኒቲ ሰርቭ በማድረግ እኛም እናታችንን በመርዳት ወተት በማድረስ እንደዚህ ነበር ያደግ ነው። እና ዛሬ የእናትና አባቴን ፈለግ መከተል ህልሜ ነበረ። ግን በእውነት ዛሬ እግዚአብሔር በሚያውቀው ህልሜ ተሳክቷል ብዬ አስባለሁ። ስምንት አመት ሙሉ ብዙ ለፍቻ ያለው ሳንተን ያው ከጀመረ ስምንት ዓመት ሆኖታል። አንድ ሺ አንድ መቶ ሄክታር እያለማ ይገኛል። አሁን ሞር ፎከሳችንን ያደረግነው ምርጥ ዘር ማምረት ላይ ነው። ምርጥ ዘር ማምረት ከምርምር ጋር በቅርበት በጣም እየሰራን ያለ ነው። ሶያቢን ላይ፣ በቆሎ ላይ ኢትዮጵያ እንደ ሀገር ራይዝ የሃይብሪድ ራይዝ ላይ ስለሚያስፈልጋት የተለያዩ ዘሮች እንደ አገር በጣም ስለሚያስፈልገን ዘር ከሌለ እርሻ የለም። እርሻ ከሌለ ደግሞ እኛ የለንም። ስለዚህ የሰው ልጅም የምድርም የሁሉ ነገር መሰረቱ ምርጥ ዘር ነውና፣ ወደ ዋናው ምርጥ ዘር ገብተናል። እንደ እግዚአብሔር ፍቃድ ብዙ ሄደናል። የመጀመሪያ አዳፕቴሽን ትራያል ከጂንካ ሪሰርች ሴንተር ጋር ተፈራርመን ጨርሰን የመጀመሪያው ሪፖርት ወጥቷል። እንደዚሁም ከባኮ ሪሰርች ሴንተር ጋር እንደዚሁ አግሪመንት ተፈራርመን ብዙ ቫራይቲዎችን ከውጭ አስገብተን እሱም በዚኛው በዚኛው የክረምት ወቅት ሙከራው ይጀመራል። እነዚህ ሙከራዎች ምንድን ናቸው? የሩዙን ኦሬዲ ፕሮሰስ እያደረግን ነው ሀገር ውስጥ ለማስገባት። ሶያቢንና የበቆሎ ዘር ግን ኦሬዲ ገብቶ ከሪሰር ሴንተሮች ጋር ተፈራርመን ሁሉን ነገር ጨርሰን ስራ ተጀምሯል። እና እግዚአብሔር ይረዳናል፣ ውጤት እናመጣለን። የኢትዮጵያ አርሶ አደሮች የምርጥ ዘር ችግር ለመቅረፍና የውጭ ምንዛሪ የሚያስገኙ የዘር ብዜት ላይ ትኩረት በማድረግ እየሰሩ ይገኛል። እንደ ሳንተን ግሬን የምግብ በቆሎ የምግብ ሶያቢን እናምርታለን። በተለይ ሶያቢንን ማምረት በጣም በጣም ትልቅ ፍላጎት አለኝ። ምክንያቱም እንደ አገር ሶሊሽን ብዬ ነው ያመጣሁት። በዛም ምክንያት ዘንድሮ ሀያ ስድስት ቫራይቲ ከጂንካ ሪሰርች ሴንተር ጋር ጨርሰናል የመጀመሪያ ትራያላችንን። አሁን የሚቀጥለው ደግሞ ለሪሊዚንግ የራሳችንን ብራንድ ለማስደረግ እና ለገበሬው ጥሩ ጥሩ ዘር የተሻለ ምርት የሚያገኙበት ፕሮዳክቲቪቲያቸውን የሚጨምሩበት ዝርያ ለማምረት ለ የራሳችንን ብራንድ ለማድረግ እየሰራን ያለ ነው እና ጥሩ ጥሩ ሁኔታ ላይ ነው ያለ። ነው እንደ እግዚአብሔር ፍቃድ እንደ ድርጅቴ ህልማችን በሲድ ሲስተሙ በጣም ጥሩ ሲድ አምራች ምርጥ ዘር አምራች ካምፓኒ ሆኖ መውጣት ነው የምንፈልገው። ምክንያቱም አገር የሚያስፈልጋት እሱ ስለሆነ ምርጥ ዘር እናመርታለን። እንደገና የምግብም እህል እናመርታለን። ከዛ ደግሞ ቫሊዩ አድ አድርገን ወደ ማርኬት ለማምጣት እሱንም እየሰራን ያለ ነው። ምክንያቱም እግዚአብሔር ከረዳን ሃይ ኳሊቲ ሲድ እናመርታለን ካልን ፕሮሰሲንግ ማሽን ያስፈልገናል። እዛም ላይ ረዳት አጋር ድርጅቶች እየፈለግን ነው ያለ ነው። በዚህ አጋጣሚም ይህንን ሊረዱን የሚፈልጉ ድርጅቶች ካሉ ደስታችን ነው። ምክንያቱም ገበሬው የተሻሻለ ዘር ያስፈልገዋል ያንን የተሻሻለ ዘር ስናቀርብለት ነው ውጤቱን ሞር ውጤት የሚያገኘው ወይም ደግሞ ፕሮዳክቲቪቲውን የሚያበዛው ስለዚህ ይህንን ደግሞ የተሻሻለ ምርጥ ዘር ለማቅረብ ፕሮሰስ ማድረግ አለብን ኳሊቲ ላይ መስራት አለብን እና እሱን ነው እየሰራን ያለ ነው እንደ እግዚአብሔር ፍቃድ ወይዘሮ የሻረጋ ሰፋ በልጅነት እድሜያቸው ህልማቸውን ፍለጋ ከሀገርም ተሰደዋል ከብዙ ድካምና ጥረት በኋላ ወደ ሀገራቸውን ተመልሰው የዛሬ ስምንት ዓመት ገደማ በባስኬቶ ዞን በእርሻ ኢንቨስትመንት ተሰማርተው እልህ አስጨራሽ ወቅት አሳልፈዋል። የአርሶ አደር ልጅ ነኝ። አባቴ ገበሬ ነው። እናቴ ደግሞ ከብት የከብት ምርት ላይ ነበረ ተሰማርታ የምትሰራው እና የአካባቢዋን ኮሚኒቲ ልክ ልጆቿን ወተት እያሳደገች እንዳሳደገች ሁሉ የአካባቢዋን ኮሚኒቲ ወተት እየሰጠች ያሳደገች እናት አለችኝ። እና በቅድሚያ እናቴን እጅግ እጅግ አርጌ ላመሰግን ወዳለሁኝ። ዛሬ ዛሬ ፊታችሁ የቆምኩት በእሷ ጸሎት፣ በእሷ ጸሎትና በእሷ ምልጃ ነው። ፈጣሪ እየረዳል እዚህ የቆምኩት። እንደገና ደግሞ እናቴን የእናቴን ፈለግ መከተል አለብኝ ብዬ ሁለት መቶ ስድስት እናቶችን ሁለት መቶ ወጣቶችን በንብ እርባታ አሰማርተን ዛሬ የንብ ነጋዴ አንገታቸውን ያቀኑ እናቶች ፈጥረናልና ይሄ የእናቴ እናቴ ያስተማረችኝ ነው ስለዚህ በድጋሚ እናቴን በጣም ማክበር ፈልጋለሁኝ በመቀጠል በ17 አመቴ ወደ ሳውዝ አፍሪካ ሄድኩኝ የእናትና የአባቴን ህልም ፈለግ መከተል የልጅነት ህልሜ ነበረ እና መጀመሪያ ያው ሳውዝ አፍሪካ እንደምታውቁት በጣም ከባድ ሀገር ነበረ። ለእኔ ግን እግዚአብሔር ይመስገን የእድል መሬት ነበረ ይሆነልኝ። መጀመሪያ ስራዬን ቀበቶና ኮፍያ በመሸጥ መንገድ ላይ ስራዬን ጀመርኩኝ። ትንሽ እየበላው ትልቅ እየቆጠብኩኝ የመጀመሪያ የኢትዮጵያ ሬስቶራንት ከፈትኩኝ። ከዛም ቀጥዬ ወደ እሱን ሸጬ ደግሞ ወደ ሱ ቢዝነስ ገባሁኝ። ከዛ ደግሞ በጣም ዘመናዊ ህይወትን የሰጠኝ ወደ ህክምና ቢዝነስ ውስጥ ገባሁኝ። ኢትዮ ኪዩር የሚባል ድርጅት ከፍቼ በአመት 200 300 በሽተኞች ከኢትዮጵያ ወደ ሳውዝ አፍሪካ እየወሰድኩ አሳክም ነበር። ገስታውስ ነበረን፣ የትራንስፖርት ሰርቪስ፣ የትራንስሌሽን ሰርቪስ፣ ሆስፒታል ትሪትመንት፣ አገራቸው በሰላም እስከሚመለሱ ድረስ ሙሉ ሰርቪስ እንሰጥ ነበረ። ሴት ልጅ ወንድ ልጅ እንኳን አግሪካልቸር ውስጥ ገብቶ ሰክሰስፉል ይሆን የለም በሚል ወደ ኮንስትራክሽን ቢዝነስ እንድገባ ተደረጉ። ኮንስትራክሽን ቢዝነስ ስለእውነት በጣም ጥሩ ቢዝነስ ነበር፣ ለኔ ግን ህልሜም አልነበረም እና ወዲያውኑ ህልሜን ፍለጋ ወደ መጀመሪያ ስሰደድም ወደ ደቡብ አፍሪካ ነበር የተሰደድኩት። እዚህም መጥቼ ደግሞ እርሻ ሳስብ ወደ ውዋ ደቡብ ኢትዮጵያ ነበር የመጣሁት። እንደገና ደግሞ ኢትዮጵያ በስምንት አመት ታሪክ በስምንት አመት ታሪክ ውስጥ ይሄን ሁሉ ስራ ሰራ ሽልማት አግኝቻ አላቅም ነበረ። ዛሬ ስለዚህ የሰጣችሁን ሽልማት ቃላት፣ አጥሮኛል። በጣም ነው የተደሰትኩት። በጣም ነው የማመሰግነው። ወይዘሮ የሺ አረጋ ሰፋ በግብርና ስራ እንደ ችግር የገጠማቸውን ፈተናዎችን ተቋቁመው በጽናት አሁን ለደረሱበት ስኬት ላይ መድረስ ችለዋል። ለበርካታ እንስቶችም ተምሳሌት ሊሆኑ የሚችሉ ሴት ናቸው። እንደምታዩት ይህን እርሻ ከጀመርን ስምንት ዓመት ሆኖናል። ስምንት ዓመት ሙሉ እዚህ ስንገባ አንድም ቀን ጫካ ነበረ። ዓለም ከተፈጠረች የነበረ ጫካ መንጥረን ነው እንደዚህ እንደምታዩት ያለማ ነው። እና ይቻላል። ሀም ሶሪ ጠፋብኝ። ጥያቄ ከዛሬ ስለ እውነት ስምንት ዓመት ሙሉ አግሪካልቸር ላይ ስሰራ ብዙም አቴንሽን አልተሰጠኝም ነበረ። አይ ቲንክ ብዙም ሰው አያቀኝም ነበረ፣ ምክንያቱም አንገቴን ደፍቼ ዝም ብዬ ሞር ስራውን ነበረ ያስቀደምኩት። ዛሬ ግን ያየሁት ነገር እና በጣም ቻሌንጂንግ ነበረ። ቦታው መንገድ የሌለው ጸጥታ የሌለው ቦታ ነው የነበረው። አሁን ግን ጸጥታው መቶ በመቶ ተጠብቆ በክልሉ መንግስት እንደገና በክልሉ መንግስት አሁንም የመንገዱ ችግር በሚገርም ሁኔታ ተቀርፎልን በዚህ አጋጣሚ የክልሉን መንግስት እጅግ አድርጌ ማመስገን ፈልጋለን ስምንት ዓመት ሙሉ ያሳለፍነው በመንገዱ ችግር ያሳለፍነው ከባድ ነበረ። አሁን ግን ስትመጡ የገባችሁበትን መንገድ ሰርቶልናል እና በጣም እድለኞች ነን። ይሄ ደግሞ ሞር እንድንሰራ ያበረታታናል። ብዙ ኢንቨስተርም እንድንስብ ይረዳናል። ባስኬቶ በጣም ጸጋ የሞላባት ሀገር ናት። ባስኬቶ ሳይሆን ጠቅላላ ኢትዮጵያ። ኢትዮጵያ ሀብታም ሀገር ናት። ኢትዮጵያ ድሃ ሆኖ አታቅም። ስለዚህ ትንሽ ያስተሳሰብ አስተሳሰባችንን ትንሽ ሽፍት ማድረግ አለብን እና አግሪካልቸር ላይ የኢትዮጵያም የጀርባ አጥንት ስታስበው የኢኮኖሚዋ ጀርባ አጥንት እርሻ ነው። ስለዚህ እርሻችንን ማዘመን አለብን። እርሻ ደግሞ ለማዘመን ቻሌንጆቻችንን ሰብረን ዛሬ እግዚአብሔር ይመስገን የ35 ሚሊዮን ብር የውሃ መስኖ ዝርጋታ እየሰራን ያለ ነው። ይህንን የሞዴል ስራ ደግሞ በዚህ አጋጣሚ ዳም በመንግስት ብቻ መሰራት አለበት ብለን ማመን የለብንም። ፕራይቬት ሴክተሩ ኃላፊነቱን ወስዶ ውሃ 24 ሰዓት ወንዛችን እየፈሰሰ ከሚያድር ጠልፈን አስገብተን ሙሁር ፕሮዳክቲቪታችንን ማብዛት በራሳቸው ወጪ ማሽኖችን ጭምር በኪራይ በማምጣት ከፍተኛ ወጪ በማውጣት ጥረት ያደረገች የመስኖ መሰረተ ልማት ለመዘርጋት ሰላሳ አምስት ሚሊዮን የወይዘሮ የሺ አረጋ ሰፋ እርሻ ልማትን የቀድሞው የፌድሪ ጠቅላይ ሚኒስትር አቶ ኃይለ ማርያም ደሳለኝን ጨምሮ የተለያዩ የደቡብ ኢትዮጵያ ክልል ከፍተኛ አመራር አካላት የስራ ኃላፊዎችና እንግዶች ጉብኝት አድርገዋል። አው አብዛኛው ለኢንቨስትመንት ምቹ የሆነው ቦታ ከመካከለኛው የሀገራችን ክፍል ወጣ ያለ ነው። በምስራቁም በምዕራቡም በሰሜን ምስራቁም በሰሜን ምዕራቡም ካያችሁ በደቡብም ካያችሁ ትንሽ ወጣ ያሉ ቦታዎች ናቸው ለልማት ምቹ የሆኑት በተለይ ለግብርና ልማት ከዛም ጋር ተያይዞ ኢንቴንሲቭ የሆነ የማምረት ስራ ላይ የማንፋክቸሪንግ ስራ ላይ እንግዲህ የግብርና ምርት በሚመረትበት አካባቢ ነው አብዛኛውን ጊዜ ማንፋክቸሪንግም አብሮ መጥቶ የሚሰራው ለምሳሌ አሁን የስኳር አይተናል አይደለም የስኳር ፋብሪካዎች ስኳር አገዳ ካለበት ራቅ ብሎ አይሄድም በተመሳሳይ ሌሎችም እንደዚሁ የግብርና ምርቶች ፕሮሰስ መደረግ ካለባቸው ወይም መቀነባበር ካለባቸው እዛው ምርቱ በሚመረትበት አካባቢ ቢሆን ይመረጣል። ይሄን ለማድረግ አሁን እንዳያችሁት መንገድ ያስፈልጋል። ፓወር ማምጣት ያስፈልጋል። ኤሌክትሪሲቲ መግባት አለበት። አሁን ደግሞ ቴሌኮም ለማምጣት ብዙ አይከብድም። ያው የሞባይል ቴክኖሎጂ በጣም አድጓል። እስከ አምስተኛው ጄኔሬሽን ድረስ ፋይቭ ጂ ድረስ ሄዷል። እሱን በማምጣት ይሄን በማድረግ በርካታ ባለሀብቶችን መሳብ ይቻላል፣ ይገባልም። በተለይ ደግሞ ኢትዮጵያውን ተመራጭ የሚያደርጋት አንዱ ነገር መንገድ ላይ የታችው አላደለም፣ አብዛኛው ወጣት ነው። እኛን የተቀበለን ሰው ብታዩ ከ ሀያ አምስት አመት በታች ነው አብዛኛው ሰው። ይሄ ማለት ትልቅ ሀብት ነው፣ ታዳጊ ሀብት ነው። ይህንን ሀብት በአግባቡ መጠቀም ያስፈልጋል። ለዚህ ደግሞ ኢንቨስተሮች በስፋት መምጣት አለባቸው። ራሳቸው ወጣቶችም ወደ ስራ ፈጠራ መግባት አለባቸው። ይሄ ካልሆነ ምን ይሆናል መሰለህ? ከትንሽ ጊዜ በኋላ ይሄ ወጣት ወደ ማመጽ፣ ወደ ማኩረፍ መሄዱ አይቀርም። የዛን ጊዜ ሰላማችንም ይናጋል፣ ልማታችንም ይናጋል። ብዙ ጣጣዎች ይመጣሉ። በቅርቡ ኬንያ ላይ አይታቸዋል። ጄኔሬሽን ዘድ የሚባል ግሩፕ ምን ያክል መንግስትን ጭምር እንዳርብተበት። ስለዚህ እንደዚህ አይነት ነገር ሊከሰት የሚችለው በምንድን ነው? እንደዚህ አይነት ያሉትን ትልቁ ሀብቶች በአግባቡ ቶሎ ባለመጠቀም ምክንያት ነውና ጊዜ የለንም በጊዜ የለንም መንፈስ ሁላችንም መረባረብ ይገባናል ለዚህ ነው አሁን እኔ ከአንድ አስራ አምስት ዓመት በፊት በእግሬ ነው እዚህ ቦታ የመጣሁት ሀያ ኪሎ ሜትር ነው ምንም መኪና መንገድ አልነበረም የዛን ጊዜ ከሰፈራ ጋር አያይዘን ይችን መንገድ የከፈት ነው ያኔ ነበረ ከዛ በጣም ነበር ያዘንኩት ይህን ሀብት አይቼ እኛ ጋር ደግሞ ሰው ሲራብ ሳይ ልቤ በጣም ነበር የቆሰለው አሁን እንደዛ ያሰፈርናቸው ሰዎች በጣም ሀብታሞች ናቸው። ነገር ግን ባለሀብቶች ገብተው በተመሳሳይ መንገድ ቴክኖሎጂ ደግሞ ቢኖር የአካባቢው ሕብረተሰብም በኋላ ቀር የአሰራረስ ዘዴ ብዙ አመታት የቆየ ነውና መለወጥ ይችላል። ዛሬ ደግሞ እዚህ ሳንታን ጄኔራል ፔሊሲ የግብርና ኢንቨስተር የሆነች ወይዘሮ የሺ አስፋው የሰራችውን ስራ እያየን ነው። ከበስተጀርባዬ ያለው አኩሪ አተር ለዘይት የሚያገለግል ነው። ስለዚህ አኩሪ አተርን እንደዚህ ዘርቶ ለገበያ ብቻ ማቅረብ ሳይሆን አላማዋ እስከ ዘይት ፋብሪካ ማቋቋም ነው። እኛም ይህንን በደንብ አድርገን ኢንከሬጅ እናደርጋለን። አርሶ አደሩ ይህንን ቴክኖሎጂ ይዞ ይሄን ዘርቶ ከጎን ያለው ልምድ ወስዶ ተቋማት፣ ሌሎች ኢንቨስተሮችም ውጤታማ እንዲሆኑ ትልቅ ድጋፍ እናደርጋለን እንደ ክልሉ ግብርና ቢሮ። ምክንያቱም ግብርና ቢሮ በሚበላ በሚበላ ምግብ ላይ ብቻ ሳይሆን አሁን የምንሰራው በኤክስፖርት ሰብሎች ላይ የምንሰራለን። በኤክስፖርት ሰብሎች ላይ የምንሰራው ዋናው ምክንያት ኤክስፖርት ማድረግ ሲንችል ነው አገራችንን ማስቀጠል የምንችለው በአጭር ቃል። ያም አይሆን ከሆነ በድህነት አረንቋ ውስጥ ቁጭ ብሎ ከመኖርና ካለመኖር መሀል ላይ ሆኖ መኖር መኖር አይሉትም። ስለዚህ እየሰራን ያለ ነው። እጅግ በጣም ያበረታታ ነው። ተደጋግፈን በአካባቢ በማህበረሰቡ ማህበረሰቡ እርስ በርስ ተደጋግፎ አስተዳደሮች አስተዳደር እርከን ላይ ያለን ሰዎች በመንግስት ደረጃ ያለን ሰዎች ሁላችንም ተደጋግፈን እንዲሁም እንደዚሁ ደግሞ ማልማት የሚችሉ አልሚ ልማታዊ የሆኑ ባለሀብቶችን ከሀገርም ውጭ የሚያመጡ ሰዎችን እያሳየን የሚመጡትንም እያሳየን እጅግ በጣም ወደ ሰፊ የሆነን ቀርበን ምርትና ምርታማነት ላይ በስፋት መስራት እንዳለብን ነው የሚያሳየው፣ ከዚህ ላይ የምናየው። ስለዚህ በቆሎን አይተናል። በጣም ሰፊ ማሳ ላይ ነው የተኛው፣ ምርቱን አይተናል። እንግዲህ ይሄ ገና አካባቢው በጣም ቆላ ከመሆኑ የተነሳ ፈጥኖ ነው ሰብል የሚደርሰው። ስለዚህ ፈጥኖ የሚደርሰውን ሰብል ደግሞ አንስቶ ወደ ሌላ ለመውሰድ አሁንም መሬት ክፍት ነው። እዚህ ኢንቨስተሮች ይምጡ፣ ያልሙ። ክልላችንን በእውነት መስራት የሚችሉ በእውነት መስራት የሚፈልጉ ኢንቨስተሮች ከመጡ መንገዱ ክፍት ነው፣ በራችን ክፍት ነው። ስለዚህ አብረን እንስራ፣ አብረን ህዝባችንን እናሻግር፣ ተጋግዘን እናሻግር፣ ውጤታማ በሆነ መንገድ ላይ እንሁን የሚል መልእክት ነው ያለኝ። አንደኛ፣ ሁለተኛ ነገር ይሄን ከሀገር ውጪ የመጡ ባለሀብቶች በክልላችን ኢንቨስት እንዲያደርጉ ሁሉ ነገራችን ክፍት ነው ባስኬቶም ይሁን ሌሎች ዞኖች ላይም ሁሉ ነገራችን ክፍት ነውና አብረን አልምተን ህዝባችንን ከችግር አውጥተን የምግብ ዋስትናውንም የስነ ምግቡ ዋስትናውንም ለሌላውም ተርፈን ኤክስፖርት አድርገን ሀርድ ከረንሲን የምናመነጭበት ግብርና እንዲሆን በጋራ እንትጋ የሚል ሀሳብ አለኝ። ወይዘሮ የሸረጋ ሰፋ የአካባቢ አርሶ አደሮችን በመደገፍና የስራ እድል በመፍጠርም የላቀ አስተዋጽኦ እያበረከቱ ይገኛል። ያው የሺ በጣም ጎበዝናት። በጣም ጠንካራናት እርሻ ማሳሰፊ ያላት ለወንዶቹ እንደየደረጃቸው አለ። እዚህ ስራ በጣም አረም የሚያርሙ አሉ። በጣም ምንጣሮ የሚመነጥሩም አለ። ስራ በቃ ከዚህ ለበር አይጠፋም። እሷ ጋ የጉልበት ሰራተኛ ሰርቶ የዕለት ቁርሱን በብዛት የሚያገኘው ከዚህ ነው። ስለዚህ በጣም ነው እቺ ሴቷ የምትጠቅመን። እንዲሁም አልፎ አልፎ አንዳንዱን ለትምህርት እንትን ያሉትን ከስራ ዋላ ታስቀርና ወደ ትምህርት ቤት እንዲገቡ ሁሉ ትረዳለች። በጣም የዋና ናት። በጣም ትልቅ ደስ የምትል ሰው ናት። እሷ ባትኖር ኖሮ ይሄ መንገድም አይከፈትም፣ ይሄም ጸጥታን ብዙም አይረጋጋም ነበር። እንዲሁም ዛሬ ብላ የቀድሞ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝን አምጥታ ወደ እርሻዋ ማሳ አምጥታ አስጎብኝታን መንገድ ላይ ሁሉ ሳር ጎዝጉዘ ነው እያያቸው የተቀበለው እና በጣም ተስፋ የሚሰሰት ናት። በጣም ብዙ ስራ ዕድል የምትፈጥር በጣም ጎበዝ ናት። እኔ አሁን ሌላ ባለሀብቶች በብዛት ተስፋ የመቁረጥ ነገር ይታያሉ። እሷ ጋር ተስፋ አትቆርጥም፣ ዘዴ ትክፈልጋለች። ዘደ ፈልጋ ከዛኛው ካምፕ ጸጥታ ሳስቸግራት ወደዚህ ካምፕ ነው መታ ቀጥታ ስራ በመከፈተችው ከዛኛው ወንዝ ፊት ማዶ ነበረች። ወደዚህ ያለፈች፣ አሁን እንዲ ያለፈችና ከኛ አርሶ አደሮቹ ጋር ኩታ ገጠም አደረገች። ማርሶ ማሳውን ማለት ነው። አሁን የእርሷ ማሳና ይሄ ከዚህ በላይ ያለው የአርሶ አደር ማሳ ነው። የኛ ከዚህ አሁን እርሻ ማሳ በላይ የነ ማሳ አለ፣ የአርሶ አደሩን ጠቅላላ አለ። ስለዚህ ጎረቤታሞች ነን። ጎረቤቷን ታከብራለች በጣም በቃ የተቸገረ የጉልበት ስራ ሰርቶ የእለት ቁርሱን አናጣም። በጣም የምትመሰገን እናት ናት። እዚህ አካባቢ ላይ አሁን አሁን የምንገኝበት ቡኖባሳ ክላስተር የሚባለው አካባቢ ከዚህ ቀደም በርካታ የጸጥታ ስጋት የነበረበት እዚህ በቅርበት የሳሎማጎ ወይም ሳሎማጎ ወረዳ አርብቶ አደሮች በቅርበት ስለነበሩ በየጊዜው የመጡ አንዳንድ አርብቶ አደሮች በአርሶ አደሩ ላይም ጥቃት ነው የሚያደርሰው፣ ከብት ምናምኖችን ይዘርፋል። ባለሀብቱንም ጨምሮ ተረጋግቶ እንዳያርሱ ስጋት ያሳድሩ ነበረ። ያንንም አሁን በተወሰነ መንገድ ያው በክልሉም ቁርጠኛ አቋም ጥረት፣ ጥሩ በሚባል የሰላማዊ ቀጠና የማድረግ ሂደት ላይ ነው ያለው። ሁለተኛው ባለሀብቱም ጥረት ያደርጋል። ነገር ግን ምርትም ይመረታል። ምርት ለማውጣት ከፍተኛ ችግር የነበረው መንገድ ነበረ። እዚህ አካባቢ ላይ አሁን ዛሬ አሁን የምንገኝበት አንድ ፋርም የሺ ወይም የሻርክ ወይም ሳንታን ቢዝነስ ፕራይቬት ሊሚቲንግ ካምፓኒ የእሷ ፋርም ላይ ብዙ የሆነ ወቅት ላይ ምርት ተመርቶ አንድ ስቶር በስብሶ ቀርቷል። መተን አይተናል፣ በቆሎ ይሄ ምንድነው ችግሩ? የመንገድ ችግር ነበረ። ዝናብ ሲዘንብ መንገዱ ምርት ለማውጣት በጣም አስቸጋሪ ነው የነበረው። አሁን ያን ችግርም ቢሆን በጣም የምናመሰግነው የክልሉ መንግስትም የክልሉ ግብርና ቢሮም በተከታታይ ይህን አካባቢ ጉብኝት በማድረግ ይሄ ችግር ሊቀረፍ ይገባል በሚል ቁርጠኛ ኃላፊነት በመውሰዳቸው ዛሬ ላይ አሁን ስንመጣ እንደ ድሮ ያየ ነው አይነት መንገድ አይደለም። ጥሩ ድራይቭ አርጎ ሰዎች በተለያዩ እንትኖች መምጣት ይችሏል። ስለዚህ ይህም በጣም እጅግ ተስፋ ሰጪ ነው። አቄማችን ከዚህ በላይ ነው። አሁን 16 ኢንቨስተር በጣም ትንሽ ነው። በእኛ ዞን አቅም ፖቴንሻል ፖቴንሻላችን ከዚህ በላይ ነው። ብዙ እነዚህን ለይተናል። በባል ሀብት በእኛው አርሶ አደሩም ሌላማ የሚችሉ መረቶች አሉ። ዝም ብሎ የሚፈሱ ወንዞች አሉ። በጣም ዝም ብሎ የሚፈሱ ጥቅም ላይ ነው አሉ ባለሀብቱ ሲመጣ ቴክኖሎጂም ይዞ ይመጣል። ከባለሀብቱም ኮርጀው ወጣት ባለሀብቶች ደግሞ ከየአካባቢው ሊፈጠሩ ይችላሉ። ስለዚህ ይሄ እንደ ጉንፋን በሽታ ይተላለፋል፣ አስተሳሰብ ይተላለፋል፣ እውቀት ይተላለፋል፣ ቴክኖሎጂ ይተላለፋል። ይህንን መተላለፍ ምክንያት አድርጎ ብዙ ልማት ማምጣት ይቻላል። ከዚህ አሁን እኔ አሁን የዚችን እርሻ 1100 ሄክታር ብቻ አድርጌ አላይ ሚሊዮኖች ሄክታሮች አድርጌ ነው ማየ። ምክንያቱም ነገ ከእሷ የሚተላለፍ ብዙ ወጣቶች፣ ብዙ ባለሀብቶች እዚህ ቦታ የሚመጡበት መንገድ ስለሆነ ማለት ነው። አንዷን ብቻ ካየን እንሳሳታለን። ከዛ በላይ ያለ ሀብት ምቅ ሀብት ነው ያለው ብዙች በሁለቱ በእነዚህ ተራሮች መካከል ብቻ ሀያ ሺህ ሄክታር አለ። እሷ ያለመቸው አንድ ሺህ ሄክታር ነው። አስቡ ሀያ ጊዜ ማለት ነው። ሀያ ጊዜ ሌሎች አንድ ሺህ ሄክታር የሚያለሙ ባለሀብቶችን ማምጣት እንችላለን። እዚህ ኦልሬዲ የእሷ መንገድ ተከፍቷል። መብራት ከመጣል ሌሎች ነገሮች ከመጡ ለእሷ ተብሎ ያደረግነው ሀያውንም ባለሀብቶች ይዞልን ይመጣል ማለት ነው። ስለዚህ ይሄ ተያያዥ ጉዳይ ስለሆነ አይ ቲንክ በርትተን መስራት አለብን። ከሁሉ በላይ ደግሞ አሁን የመንግስት ኃላፊዎች የሚያሳዩትን ትኩረትና መሰጠት ሳይ ተስፋ አደርጋለሁ ትልቅ ተስፋ እዚህ የዞኑ አመራሮችን በጣም ለልማት ቀናይ ናቸው። ማንም ሳይገፋቸው ይህን ሁሉ ለማድረግ ጥረት ያደርጋሉ። በክልል አመራሮች ሁሉ ይንቀሳቀሳሉ። እዚህ ቦታ ላይ አሁን በብዙ ሰው ተግተን ተንቀሳቅሷል። ይሄ የሚያሳየን ምንድነው፣ በዚህ እንቅስቃሴ ውስጥ የምናመጣው ለውጥ ትልቅ የሆነ ተስፋ ይዞ ያለ እንደሆነ የሚታይ ነው። ስለዚህ እኔም በጣም ደስተኛ ነኝ። እዚህ ቦታ ከ ሀያ ኪሎ ሜትር በእግሬ በመጣሁበት አሁን ደግሞ በመኪና መምጣት መቻሌ ትልቅ ትልቅ ነገር ነው ለእኔ በግሌ ማለት ነው። እሱ ብቻ ሳይሆን አካባቢው ደግሞ ለምቶ እንደዚህ አይነት የዘር ማባዛት ኢትዮጵያ ውስጥ በቆሎ፣ ስንዴ፣ ጤፍ አንከፋም ዘር ላይ ነገር ግን እንደምታዩት ሶያቢን በጣም አኩሪ አተር በጣም ተፈላጊ ክሮፕ ነው። እሱ ላይ ዘር የለንም በብዛት። አሁን እሷ ዘር ማምረት ነው የመረጠችው፣ ትልቅ ምርጫ ነው ይሄ። በእሷ ምክንያት ደግሞ አሁን ሰንተር እዚህ ሆኗል። የአፍሪካ ከአፍሪካ ውስጥም ሶስት ሀገሮች ናቸው የተመረጡት፣ ከሶስቱ ደግሞ ኢትዮጵያ ናት ሄድ ኳርተሩና የተመረጠችው። ከዛ ደግሞ አሁን ከእኛ ጋር የመጡ ሰዎችን አይታችኋል። ይሄን ቦታ ሰንተር አድርገዋል፣ ሰንተር ኦፍ ኤክሰለንስ አድርገዋል። ስለዚህ በእሷ መምጣት ምክንያት ምን ያክል የተለያዩ ነገሮች እንደመጡ ማየት ይቻላል። ስለዚህ በጣም ደስተኛ ሆኜ ነው ዛሬ የምመለሰው። የክልሉን መንግስትም የፌዴራል መንግስትንም መሪዎቻችንን በሙሉ ከልብ አመሰግናለሁ። ይህን በአይኔ በአይነ ብረቱ ማየት መቻል ለእኔ ትልቅ ደስታ ጥሩ እንቅልፍ ይሰጠኛል። ለእውነት የኔም ቻሌንጅ የነበረው ችግር የነበረው ይሄ ነው። ምክንያቱም ሴት ልጅ አትችልም ነው፣ ሁል ጊዜ ሴት ልጅ አትችልም ነው የምንባለው። ግን እሱ ትክክለኛ እሳቤ አይደለም። ሴት ልጅ ትችላለች፣ እንደውም በጣም በብቃት ትችላለች። ስለዚህ ማተር የሚያደርገው ኢስ ማይ ፓሽን ፓሽኔ ነው እንጂ ሴትነቴ ለእኔ ክብሬ ነው። ሴትነቴን በጣም ነው መወደው፣ በጣም ነው ሴትነቴን የማከብረው። ምክንያቱም አፈጣጠራችንም ስታይ እናታችን ናት፣ አደለ እናት ናት፣ ሁል ጊዜ ወደዚህ የምታመጣን እና ለዛሬ ቀን የምታበቃን። ሶ ሴት ልጅ በጣም ክብር ይገባታል። በዚህ አጋጣሚ ሴት ልጅ አትችልም አይባልም። ሴት ልጅ በጣም ትችላለች፣ እንደውም ከሚገባው በላይ ሰክሰስፉል በቢዝነሱም በልጅ አስተዳደግም በሁሉም ነገር እናት ናት፣ ሴት ናት ብዬ አምናለሁ። በደቡብ ኢትዮጵያ ክልል በኢንቨስትመንት ልማት እንደ ችግር የሚስተዋለውን የመሰረተ ልማት ችግር በመቅረፍና የግብርና ክፍለ ኢኮኖሚን ለማሳደግ የሚጠበቀውን ውጤት ለማስመዝገብ በጋራ መስራት ያስፈልጋል።